አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት ሀያሶስት በዝች ቀን የዮናኪር ልጅ እሴት ልጁ የወለደችው ታላቅ ነቢይ ዳንኤል አረፈ። ናቡከደነጾር ኢየሩሳሌምን በወረራት ጊዜ አባታቸው ዮናኪር አናንያ፣ አዛርያንና ሚሳኤልን ስስቱን ልጆቹን የልጁን ልጅ ዳንኤልንም ወሰዳቸው። ከእርሳቸውም ጋር ከእስራኤል ልጆች ብዙ ሰዎች ተማከሩ። ይህም ዮናኪር የንጉሱ የኢዮአቄም ልጅ ነው። ኢሳይያስ ለሕዝቅያስ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 በባቢሎን የሚኖሩትን ሁሉን ጥበበኞች በሰበሰባቸው ከእርሳቸውም ያችን ራእይና ትርጓሚዋንም እንዲ እንዲነግሩት ፈለገ። እነርሱ ግን ያችን ራእይና ትርጓሚዋንም ሊያውቋት አልቻሉም። የባቢሎን ጥበበኞች ሁሉ እርሱንና ባልንጀሮቹ ሰለስቱ ደቂቅ ይገድሏቸው ዘንድ ንጉሥ አዘዘ። ዳንኤል ሚህን ነገር ሰምቶ የዘበኞችን አለቃ ስለ ምን እንዲህ ያለ ትእዛዝ ከንጉስ ዘንድ ታዘዘ ብሎ ጠየቀው። እርሱም ንጉሥ ስለ አያት ራእይ ነው የባቢሎንንና የግብጽ ጠቢባን ሁሉ እርሷ ራእዩን ትርጓሜዋንም ሊነግሩት አልተቻላቸውምና ብሎ መለሰለት። ዳንኤልም የዘበኞችን አለቃን ለንጉሥ ህልሙን እንደምነግረውና ፍቹንም እንደምተረጉምለት ስለኔ ንገረው ሊህንም ተዋቸው አለው። ከዚህም በኋላ ዳንኤል ወደ እግዚአብሔር ጸለየ። ባልንጀሮቹ ሰለስቱ ደቂ ከእርሱ ጋር የነገሱት የንጉሱን ህልም ፍትፍቿንም ይገልጥላቸው ዘንድ በአንድነት ማለዱ። እግዚአብሔርም ገለጠላቸው። ዳንኤልም ወደ ንጉሱ ገብተው ህልሙንና ፍቿን ነገረው። ከእርሱ በኋላም ስለሚነሱ ነገስታት ከእርሳቸውም ከእያንዳንዳቸው የሚሆነውንም ገለጠለት። የዳንኤልም ቃል ናቡከደነጾር ደስ አሰኘው፣ በፊቱም ሰገደ፣ ብዙ እጅን መንሻም ሰጠው። ታላቅ ክብርንም ሰጥቶ በባቢሎን ጠቢባን ሁሉ ላይ አለቃ አድርጎ ሾመው። ከዚህም በኋላ ናቡከደነጾር ሌላ ሕልም አየ። ያንንም ተረጎመለት እንዲህም ብሎ አስረዳው። ስለ ታባይክ እግዚአብሔር ከሰው መካከል አውጥቶ ከአራዊት ጋር በዱር ሰባት ዓመት ያኖር ዘንድ አለው። እንደ እንስሳ ምሳር ትበላለ። ከሰባት ዓመትም በኋላ ወደ መንግሥት ይመልስሃል በማለት ይህም ተፈጸመለት። ናቡከደነጾር ከሞተ በኋላ መልአክ በግድግዳ ላይ የጻፋትን ለልጁ ለብጣሶር ተረጎመለት። በቤተ ክርስቲያን እቃ በቤተ እግዚአብሔር እቃ በጠጣ ጊዜ ጽሑፉ የተቆጠረ የተመጠነ የተመዘነ እንደሆነ ትርጓሚውም ዙፈን ዙፈንና መንግስቱን እግዚአብሔር ለሌላ የሰጠው መሆኑን ገለጠለት። እንዲህም አለው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 አስራ ሁለት መስፈሪያ ስንዴ አርባ በግ ሰባት ፊቀን የወይን ጠጅ እያወጣጡ እያወጣጡ ሲጠጡት ነበር ንጉሱም ሁልጊዜ ይሰግዱለታል ቤት ቤል ጣዖትም ከንጉሱ ቤት የሚሰጡትን የሚበላና የሚጠጣ ይመስለው ነበር ንጉሱም ዳንኤልን ለቤል የማትሰግድ ለምንድን ነው አለው ዳንኤልም ንጉሱን የሰማይና ምድር ለፈጠረ ፍጥረቱንም ሁሉ በሕያውነት ለሚኖር አምላክ እንጂ ለሚያኖር አምላክ እንጂ የሰው እጅ ለሰራው ጣዖት አልሰግድም አለው። ንጉሡም ቤል ሕያው ያልሆነ ይመስላልን በየነገታው እንዲበላ እንዲጠጣ ታይምና አለው። ዳንኤልም በንጉሱ ሳቀበት። ንጉስ ወይ በላል ይጠጣል እያሉ አያታሉ። ይህ የውስጡ ጭቃ ላዩ ናስ ነው፣ ምንም ምን አይበላም አይጠጣም አለው። ንጉሱም ተቆጣ። የጣዖቱንም ካህናት ጠራቸው። እውነት ነውን ቤል አምላክ አይባልም አይበላም አይጠጣም አላቸው አይበላም አይጠጣም፣ ምን አላቸው። ሁልጊዜ የምንሰጠውን በእውነት ይበላል ይጠጣል አሉት። ከዚህም በኋላ በመሸ ጊዜ ከጣዖቱ ዘንድ መብሉንና መጠጡን ብሉ ለነጉሡ እየተመለከተ ካህናቱ አስቀምጠው ወጡ። የጣዖቱ ካህናትም ከወጡ በኋላ ዳንኤል አመድ አምጡ ብሎ አዘዘ። አመጡለትም። ንጉስም ከዚያ ሆኖ እያየ በጣዖቱ ቤት ውስጥ ነሰነሰው። ንጉስም በቁልፉ ከዳንኤል ጋር በአንድነት ቆለፉት። አትሙ አተሙት፣ ወደ ማደሪያቸውም ሄዱ። የጣዖቱ ካህናት ግን ከምድር በታች ውስጥ ለውስጥ መግቢያ ቀዳዳ ነበራቸው። ከሚስቶቻቸውና ከልጆቻቸው ጋር በሌሊት በዚያ ገብተው በሉ፣ ጠጡ፣ በመጡበትም ተመለሱ። በማግስቱም ንጉሱ መጥቶ የጣዖቱን ቤት ከፈተ፣ ራሱ ካኖረው መብሎች ምንም አላገኘም። ንጉሱም ቤል ሆይ ፈጣሪ ዳንኤልን ያሳፈርከው አንተ አንተ ገና ናነ ብሎ ጮህ ዳንኤልም ሳቀ ለንጉሡ የወንዶችና የሴቶችን ልጆችንም ፍለጋቸውን በአመድ ላይ አሳየው። ንጉሡም የጣዖቱን ካህናት ይዞ መረመራቸው። እነርሱም ውስጥ ለውስጥ ተሰውረው የሚገቡበትና የሚወጡበትን ለንጉሥ አሳዩት። ያን ጊዜ ንጉሡ ተቆጥቶ የጣዖታቱን ካህናት ከሚስቶቻቸውና ከልጆቻቸው ጋር ገደላቸው። ጣዖቱንም ለዳንኤል ሰጠው። ዳንኤልም ሰበረው። ምኩራቡንም አፈረሰ። ከዚህ በኋላ ደግሞ የባቢሎን ሰዎች የሚያመልኩትና የሚሰግዱለት ታላቅ ዘንዶ ነበር። ንጉሱም ዳንኤልን ይህንንስ አምላክ አይደለም ትለዋለህን? እኒያ ሕያው ነው ይበላል፣ እነሆ ሕያው ነው ይበላል፣ ይጠጣል። ናስ ነው ትለው ዘንድ አትችልምና ስገድለት እንጂ አለው። ዳንኤልም ለንጉሱ እንዲህ ብሎ መለሰለት እኔስ በሕያውነት ከሚኖር ከእግዚአብሔር በቀር ለሌላ አልሰግድም። ግን ያለ ሰይፍና ያለ በትር ይህን ከይሲ ገድለው ዘንድ አሰናብተኝ አለው። ንጉሱም አሰናበትኩ አለው። ዳንኤልም ጠጉርና ጠጉርና አደሮ ማር ወስዶ እንደ እንቁላልም አድቦል ብሎ በእሳት አጋለው፣ በሞራም ጠቅልሎ ለከይሲው አጎረሰው። በዋጠውም ጊዜ ሆዱ ተሰንጥቆ ሞተ። ዳንኤልም የባቢሎን ሰዎች ሆይ አምላካችሁን ተመልከቱ አላቸው። የባቢሎንም ሰዎች በሰሙ ጊዜ እጅግ ተቆጦ ወደ ንጉሡም ተሰብስበው አይሁዳዊ ዳንኤል ነግሷልን ነው ወቤልን ሰበረው ካህናቶቹንም ገደላቸው፣ ከዚያም ደግሞ ዘንዶውን ገደለው። አሁን እርሱን ዳንኤልን እንድንገድለው ለው ቃል ሰጠህን፣ አንተን ቤተሰብህንም እንገድልሃለን አሉት። ንጉሡንም እጅግ በአስጨነቁት ጊዜ ስለ ዳንኤል አዘነ፣ ግን ዳንኤልን ሰጣቸው። እነርሱም በአንበሶች ጉድጓድ ውስጥ ጣሉት። በዚያም ሰባት ቀን ወረ ከረሃብ ጽናትም የተነሳ እንዲበሉት በሌላ ጊዜ የሚሰጧቸውን በእነዚያ ቀኖች ምንም ምን አልሰጧቸውም ነበር። እግዚአብሔርም መላኩን ወደ እንባቆም ላከው። እርሱም በኢየሩሳሌም ውስጥ ላጫጆች ምሳ ተሸክሞ ሲሄድ በራስ ጠጉሩ ተሸክመው ወስደው ዳንኤልን ባለበት ጉድጓድ ውስጣን ወረው። ዳንኤልም ተመግቦ እግዚአብሔርን አመሰገነው። በእንባቆምም ቃል ተረጋጋ። በዚያችም ሰዓት እግዚአብሔር የላከው መልአክ ወደ አገሩ ወደ ኢየሩሳሌም መልሶ አደረሰው። በሰባተኛይቱ ቀን ስለ ዳንኤል እያለቀሰ ንጉሡ ወደ ጉድጓዱም መጣ። ዳንኤል ሙቶ አንበሶች የበሉት መስሎት ነበርና ወደ ጉድጓዱም ሲመለከት ዳንኤልን አየው። አንበሶችም እንደ ድመቶች እግሮቹን እየላሱ ከእግሮቹ በታች ጥፍጥፍ ብለው ተኝተው ነበር። ንጉሡም እግሮቹን እስከሚልሱ እንደ ድመቶችም አንበሶችን ያገረመለትና ያስገዛለት የዳንኤል አምላክ ታላቅ ነው ብሎ ከፍ ባለ ድምፅ ጮኸ። እዚያን ጊዜ ዳንኤልን ከጉድጓድ እንዲያወጡት እነዚያንም የዳንኤልን ጠላቶች ይዘው ለአንበሶች ወደ ጉድጓድ እንዲጥሏቸው ንጉሥ አዘዘ። ወዲያውኑ እነዚህ አንበሶች በንጉሡ ፊት በሏቸው። ዳንኤልም የእስራኤል ልጆች ወደ ኢየሩሳሌም እስከሚመለሱበት ጊዜ በባቢሎን ኖረ። እርሷም ሰባ ዘመን ናት። ከዚያም በኋላ በሰላም በፍቅር አረፈ። በጸሎቱ የምትገኝ በረከቱ ከኛ ጋር ለዘለዓለሙ ትኑር አሜን። ሰላም ለዳንኤል እንተፈከረ በቃሉ ህልመ ንጉስ ስውረ እንዘ ትርጓሜ ያተሉ ተዘኪሮም ረድኤ ተዘተውበት ላይሉ ሰበ በጸሎታ አምላክ ዳንኤል ይብሉ እማአፍ አናብስ ድህኑ ሰማያታት ኩሉ በዚችም ቀን በጌታችን ላይ ሊመክሩ የአይሁድ ማህበር በቀያፋ ቤት ተሰበሰቡ። ይቅርታቸውና ይቅርታውና ቸርነቱ ከእኛ ጋር ልዘል አለሙ ትኑር አሜን። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም መጋቢት 24 በዚች ቀን በእስክንድሪያ ለተሾሙ አባቶች ሊቀ ጳጳሳት ሀምሳ ዘጠነኛ የሆነ ቅዱስ አባት የእስክንድሪያ ሊቀ ጳጳሳት አባ መቃርስ አረፈ። በዚች ምለት ደግሞ አይሁድ በጌታችን ላይ አጽንተው መከሩ። ለእርሱም ክብር ምስጋና ይሁን ለዘላለሙ አሜን። ዛቅረብ ኩማ የሌታ ዘኪርያ የላፈ ምለተ ተጸምዱ ከዘልፈለላ ነብቶ ከዘንዴት የመጻፈ እንተረሳይ ከጊዜዎ ጸሪቀ መበለት ኩፈ ምላ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማይቶ ጻድቃን እንደናግላ ዲሁ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆ ንውስ ህፃለ ዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጐሞ በልሳን አዲስ ወደ ዘ ሰማ ቃሎ በዝነ መንፈስ በጸለተሙ ማርያም አራቂተ ሁሉም ባይ ስቡረ የማሐረነ ኢየሱስ ክርስቶስ ተአምሪሁ ለቅዱስ ጊዮርጊስ ሰማይት ጸሎቱ በረከቱ የሃሉ ምስለ ኩልን ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎትና በረከቱ በህዝበ ክርስቲያን ላይ ጸንቶ የኖርና ሰማይቱ ቅዱስ ጊዮርጊስ ያደረገው ተአምሬ ነው። በአግባራ አውራጃ በሊቀ ሰማዕት ቅዱስ ጊዮርጊስ ስም የታነጸች አንዲት ቤተ ክርስቲያን ነበረች። አረማዊ በድላይም ወደ እርሷ በደረሰ ጊዜ ይህችን ቤተ ክርስቲያን አቃጠላት፣ በውስጡ እርኩሰትን ፈጸመ የሚሉ አሉ። ከማቃጠሉ በቀርስ ይህንን አላደረገም የሚሉ አሉ። በእግዚአብሔር ልዩ ጸጋ ዳግማዊ ቆስጠንጥኖስ የተሰኘ ንጉሳችን ዘርዐ ያዕቆብ ይህንን በሰማ ጊዜ በተወዳጅ ልጇ በእመቤታችን ወላዲታ አምላክ ቅድስት ድንግል ማርያም ኃይል በድላይን ለመውጋት ተዘጋጀ። በድላይም በበኩሉ ንጉሡ ዘርዓ ያዕቆብን ይበቀለው ዘንድ ተነሳ። በዚያን ጊዜም በነጭ ፈረስ የተቀመጠ ፈረሰኛ በበድላይ የጦርነት ሰራዊት ውስጥ ታየ። ከኋላም ሁኖ ይነዳቸዋል፣ ደግሞም ከፊታቸው ሁኖ ያሮጣቸው ነበር። ከንጉሳችን ዘርዓ ያዕቆብም አጠገብ ባደረሳቸው ጊዜም ያ ነጭ ፈረሰኛ ከበድላይ ሰራዊት ተለይቶ የበድላይ ጦር ለመውጋት ከንጉሳችን ከዘርዓ ያዕቆብ ሰራዊት ጋር ተቀላቀለ። በክርስቲያንና በአረማውያኑ መካከልም ጦርነቱ በርቶ አረማውያኑ ተሸነፉ። አለቃቸው በድላይም በጦርነቱ መሃል ወድቆ ሞተ። ከሰራዊቱም መሃል ብዙዎቹ ከበድላይ የልቡ ትዕቢት የተነሳ ክፉኛ አሟሟትን ሞቱ። በዲቦራና በባርቅ ዘመን እግዚአብሔር ሲሳራን በኢያቤል እጅ እንዳዋረደው እንዲሁም በይሁዳ ንጉሥ ሕዝቅያስ ዘመነ መንግሥት ሰናክሬም እንደተዋረደ እግዚአብሔር ለእስራኤል ይዋጋላቸው ነበርና በዮዲስ ዘመንም ሆሎፎርኒስም እንደተዋረደ በድላይም ዛሬ ክፉኛ ተዋረደ ተባባሉ። እንዲሁም ንጉሳችን ዘሪ ያይቆ በእመቤታችን ቅድስት ድንግል ማርያም ኃይልና በሊቀ ሰማዕታት ቅዱስ ጊዮርጊስ ተራዳይነት የአረማውያን ሬሳ ምድሩን እስኪሞላ ድረስ ድል አደረጋቸው። ምድር በደማቸው ተናወጠች። የሞቱትና የተማረኩትን ብዛት ቁጥር ለመድረስ አይቻልም። የተማረከው ገንዘባቸውም፣ ጌጣቸውና የፈረሶቻቸውን ጌጥ፣ የጦር መሳሪያቸው ብዛትና ጥራት እጅግ አስደናቂ ነበር። ስለዚህም ንጉሳችን ዘርዓ ያዕቆብ በመጽሐፈ ድርሳኑ ወደ ቤተ መንግሥቴ የገባውን የራሳቸውና የሰውነት የሰዎቹና የፈረሶቻቸው ጌጥ በየአይነቱ ሊናገሩ የማይቻል እጅግ አስደናቂ ነበር አለ። ሊቀሰማይታት ቅዱስ ጊዮርጊስም አረማውያንን በሚዋጋበት ጊዜ አረማውያን ራሳቸውን በነጭ ፈረስ ተቀምጦ በግልጽ ሲዋጋቸው በማየታቸው ሊቀሰማይታት ቅዱስ ጊዮርጊስ ተዋጋልን ብለው መሰከሩ። ክርስቲያኑም ደግሞ ሊቀ ሰማይታት ቅዱስ ጊዮርጊስ ረዳን አሉ። ክርስቲያኖችም ደግሞ ሊቀ ሰማይታት ቅዱስ ጊዮርጊስ ረዳን አሉ። በዚያም የጦርነት ቀን ሌሊቱን ሊቀ ሰማይታት ቅዱስ ጊዮርጊስ በስሙ በታነጸች በአንዲት ሌላ ቤተ ክርስቲያን የጦር መሳሪያ የታጠቀ ወታደር ተመስሎ ለአንድ ቄስ ተገለጠለት። ጦሩን በእጁ ይዟል። ለቄሱም ዛሬ ከበላይ ጋር ውዬ መጣሁ አለው። ስለዚህም እኛ የክርስቶስ ወገኖች የሊቀ ሰማይታት ቅዱስ ጊዮርጊስ ምስክርነት አግኝተናልና ያያሉ ገባሬ መንክራት ሊቀ ሰማዕታት ቅዱስ ጊዮርጊስ ጸሎቱና በረከቱ በሕዝበ ክርስቲያን ላይ ጸንቶ ይኖር ለዘላለሙ አሜን። ጌታችን ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና እናመሰግናለን። ሰዓተ ማዕልቱን ባርከ ቅድሰ ሰላም፣ ቀን እንድታውለን ቅዱስ ፈቃድ ይሁንልን። አጽራረ ቤተ ክርስቲያን እናስታክስልን። ቅድስት ተዋሕዶ ሃይማኖታችን በቸርነትህ አስፋልን አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን፣ ህዝቦቿን በአንድነት አበርታልን። ሰላምህን ስጠን አምላካችን። ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም

ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ህይወታቸውን በማድመጥ